በየቀኑ ከሶስት እስከ አምስት ቴምሮችን ብቻ በመመገብ የጤናውን ሁኔታ ሊለውጥ እንደሚችል ያውቁ ኖሯል? እነዚህ ትናንሽ ጣፋጭ ፍራፍሬዎች ጣፋጭ ብቻ ሳይሆኑ ለሰውነት በሚፈልጋቸው ንጥረ ነገሮች የተሞሉ ናቸው። ዛሬ የቴምርን አስደናቂ የጤና ጥቅሞች፣ የተፈጥሮ ከረሚላ ተብሎ የተጠሩበትን ምክንያት እና በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች በየቀኑ በምግባቸው ውስጥ የሚያካትቱባቸውን ምክንያቶች ይዤላችሁ መጥቻለሁ። የመጨረሻው ጥቅም እጅግ የሚያስደንቅ ስለሆነ እስከ መጨረሻው መከታተሉን እንዳይዘነጉ። ሰላም ሰላም፣ እንዴናችሁ እንኳን ወደ እንቁ ጤና ቻናል በሰላም መጣችሁ። እንግዲህ በዚህ ቻና ስለ ጤና በተከታታይነት መረጃዎችን የምንለቅበቻ ለ አለው ስለዚህ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ቢያደርጉ ደግሞ ለእኛ ብርታት ይሆነናል እና ላይክ ማድረጉን እንዳይዘነጉ። ቀጥታ ወደ መረጃው ስንሄድ የመጀመሪያው ቴምር ምንድን ነው? ቴምር የሚመጡት በአብዛኛው በመካከለኛው ምስራቅና በሰሜን አፍሪካ ከሚበቅለው የዘንባባ ዛፍ ነው። ለሺህ አመታት ሲበሉ የቆዩ ሲሆን በጥናታዊ ጽሁፎች የጤናና የኃይል ምልክት ተብሎ ተጠቅሰዋል። ብዙ አይነት ዝርያዎች ያሉ ቢሆንም ነገር ግን ሁሉም በተፈጥሮ ጣፋጭነትና በንጥረ ነገሮች የበለጸጉን መሆኑን ሁሉም ጥናቶች ይስማሙባቸዋል። ሁለተኛ ቴምርን ልዩ የሚያደርገው ምንድን ነው ቴምር ልዩ የሚያደርገው እንግዲህ የንጥረ ነገሮች ማዕከል ተብሎ ይጠራል ታዲያ ቴምርን ልዩ ከሚያደርጋቸው መካከል አንደኛ የተፈጥሮ ኃይል ማበልጸጊያ ስለሆነ ቴምር እንደ ግሉኮስ እና ፍርክቶስ ባሉ የተፈጥሮ ስኳሮች የተሞሉ ናቸው ስለዚህ ፈጣን ምግብን ለማግኘት ፍጹም ተወዳዳሪ የላቸው እዚህ ጋር ቆም አድርጉና እስኪ ላይክ ካላደርጋችሁ ላይክ አድርጉ ሰብስክራይብ ካላደርጋችሁ ደግሞ ሰብስክራይብ አድርጉ ምን ችግር አለሁ ከእናንተ የሚጎል ነገር የለም ስለዚህ እናንተ ላይክ ባደረጋችሁ ቁጥር ለብዙ ሰዎች እንዲደርስና ጥቅሙን እንዲያገኙ ይረዳል ማለት ነው ሁለተኛ ከፍተኛ የሆነ ፋይበር አላቸው። ጥቂት ቴምር መመገብ የምግብን መፈጨት እንዲሁም ለስላሳ እንዲሆን ያደርጉታል። ከዚህም በተጨማሪ የሆድ ድርቀትን የመከላከል አቅማቸው እጅግ በጣም ከፍተኛ ነው። ሶስተኛ በማዕድናት የበለጸጉ ናቸው። ለልብ ጤናና ለደም ምርት ወይም ለደም መመረት አስፈላጊ የሆኑ እንደ ፖታሽ ማግኒዥም፣ እና አይረን የመሳሰሉ ንጥረ ነገሮችን በውስጣቸው ይዘዋል። አራተኛ በቫይታሚኖች የበለጸጉ ናቸው። ቴምር ቫይታሚን ቢ ሲክስ እና ሌሎች ከጉዳት የሚከላከሉ ጸረ ንጥረ ምግቦችን በውስጣቸው ይዘዋል። ከሌሎች ከተዘጋጁ ጣፋጭ ምግቦች በተለየ ሁኔታ ቴምር ኃይልንና ምግብን በ ተመሳሳይ ሁኔታ ይሰጣል። ሶስተኛ ቴምርን የመመገብ የጤና ጥቅሞች ምንድን ናቸው? ቴምርን በመደበኛነት ከመመገብ የሚገኘ ዋና ዋና ጥቅሞች እነሆ። አንደኛ ኃይልን በተፈጥሮ ያበለጽጋል። ከከረሜላ ወይም ከሶዳ ይልቅ ቴምር ፈጣን ኃይልን ይሰጣል፣ የኃይል ምንጭ ሆኖ ያገለግላል ማለት ነው። ሁለተኛ የምግብ መፈጨትን ያፋጥናል። በውስጣቸው ባለው ፋይበር ምክንያት የአንጀት ጤናን ያሻሽላሉ፣ እንዲሁም ጤናማ አንጀት እንዲሆን ያደርጉታል ማለት ነው። ሶስተኛ ለልብ እጅግ በጣም አስፈላጊ ናቸው። ፖታሽምና ማግኒዥም የደም ግፊትን ለመቀነስና ልብን ጠንካራ ለማድረግ እጅግ በጣም ወሳኝ ጥቅም ላቸው። አራተኛ አጥንትን ያጠነክራል። ቴምር ለአጥንት ጥንካሬ አስፈላጊ የሆኑ ካልሸምና ፎስፎረስን በውስጡ ይዟል። አምስተኛ የአንጎል ተግባርን ያሻሽላል። ጥናቶች እንደሚያመለክቱት ቴምር እብጠትን ወይም ኢንፍላሜሽን በመቀነስና የማስታወስ ችሎታን በማሻሻል እጅግ በጣም ከፍተኛ አስተዋጽኦ አለው። ስድስተኛ በጸረ ንጥረ ምግቦች የበለጸጉ ናቸው። ጎጂ የሆኑ ፍሪ ራዲካልን በመዋጋት እርጅናን ይቀንሳል። የበሽታ የመያዝ ስጋትን ደግሞ በእጅጉ ይቀንሳል ማለት ነው። ሰባተኛ ለእርግዝናና ለልጆች በጣም ጥሩ ነው። ቴምር ለእድገትና ለጥንካ የሚረዱ ኃይልን እንዲሁም አይረንና አስፈላጊ ማዕዳናትን በውስጡ ይዟል። በእርግጥም የተፈጥሮ ሱፐር ፉድ ተብሎ የሚጠራ ምግብ ነው ማለት ነው። አራተኛ ቴምርን እንዴት መመገብ ይችላል። ቴምር ከሚያስደንቁት ነገሮች አንዱ በሁሉም ቦታ ሁለገቡ ነው መገኘቱን እንደፈጣን ምግብ ሊመገቧቸው ይችላል። በተለያዩ ምግቦች ውስጥ መቀላቅለው ሊመገቡ ይችላሉ። እንዲሁም በለውስ ውስጥ ቀላቅለው መመገብ ይችላሉ። ወይም ለሌሎች ምግቦች ማጣፋጭነት በመሆን ያገለግላሉ ማለት ነው። ስለዚህ በሚቀጥለው ጊዜ ስኳር ከመሮት ቴምርን ቢመገቡ ለሰውነቶ እጅግ በጣም አስፈላጊ ንጥረ ነገሮችን እየሰጡ ነው ማለት ነው። በመጨረሻም የበለጠ ኃይል፣ የተሻለ ምግብ መፈጨት፣ ወይም ጤናማ ጣፋጭ አማራጭን እየፈለጉ ይሆንን። እንግዲህ አውስት ቴምር ፍጹም ምርጫ ናቸው። ያስታውሱ በቀን ከሶስት እስከ አምስት ቴምር ብቻ በመጠቀም በጤናዎ ላይ ታላቅ ለውጥ ሊያመጡ ይችላሉ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ያድርጉ፣ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሌሎች እንዲደርስ ደግሞ ሸር አድርጉ። እናመሰግናለን። በሌላ ቪዲዮ እንግ